ደብረ ሲና ደብረ ምሕረት መድኃኔዓለም ቤተ ክርስቲያን በሰሜን ሸዋ ሀገረ ስብከት በጣር ማበር ወረዳ ቤተ ክህነት ደብረሲና ከተማ የሚገኘው የደብረ ምሕረት ደብረሲና መድኃኔዓለም ቤተ ክርስቲያን የበርካታ ታላላቅ ሊቃውንት መገኛ ሲሆን ከከተማዋ ዙሪያ ከሚገኙት ጥንታውያን አብያተ ክርስቲያናት አንዱና ቀዳሚ እድሜ ጠገቡ ነው ከደብረ ብርሃን 60 ኪሎ ሜትር ርቀት ላይ የሚገኘው የደብረ ሲና ደብረ ምሕረት መድኃኔዓለም ቤተ ክርስቲያን በዚህ ደብረ ሲና ከተማ በመገኘቱ እጅግ ልዩ የሚያደርገው ታሪክ አለው። ምክንያቱም ደብረ ሲና የሚለው ስያሜ መጽሐፍ ቅዱሳዊ ከመሆኑም በላይ በኦሪት ዘጸአት ምዕራፍ 24 ለሙሴ እግዚአብሔር አምላካችን በተገለጠለት ተራራ ተመስሮ ስሙ መገኘቱ የሚገርም ነው። የደብረ ሲና ደብረ ምሕረት መድኃኔዓለም ቤተ ክርስቲያን የተመሰረተው ከተማዋ ከተመሰረተች ከ9 ዓመት በኋላ እንደሆነ የታሪክ ድርሳናት ያስረዳሉ። የዚህን ታላቅና እድሜ ጠገብ ቤተክርስቲያን የሕንፃ ግንባታ ጅማሮ ስራ ለማፋጠን በቦሌ ደብረ ሳሌም መድኃኔዓለም ቤተክርስቲያን በማስተባበር የካቲት 30 2017 ዓ.ም. ታላቅ የሆነ የገቢ ማሰባሰቢያ መርሃ ግብር ተከናውኗል። እጅግ በጣም በርካታ የሆኑ ምዕመናን በመገኘት በቦታው ላይ እግዚአብሔር የፈቀደላቸውን ሁሉ የበረከት ስራ ለመስራት የድርሻቸውን ተወጥተዋል። እንከታተለው ነገሮን ባንተ ረሱ መጣሉን

መዳን ያለበቱ እንዲህ አይነቱ ጉዳይ አያስፈልግም። ከዚህ በኋላ የእንስሳ ጉደም አይደለም። ይሄ ቤተ መቅደስ አንድ ጊዜ መጥራት አለበት። አሁን የመጣሁት እኔ ስለዚህ

አንድ ሺህ ብር አማኑኤል መኮን እጃቤር ስጠለን ምኒልክ ነጋሽና ቤተሰቡ ሀምሳ ሺህ ብር

ብስለል በእውነት እ ደስ ይላል ወይዘሮ ውብ የመለጠው ሀያ ሺህ ብር በእውነት ጃስጠለል ትዕግስት አምሌና ፀደይ አምሌ የመለጠ ልጆች ናቸው። እናታችን 2 ሺህ ብር። እኛ ደግሞ ልጆች አለን ነገር ላይ ምስጋናችሁማ ወሪሽማሞ የሚባል ደግሞ እነዚሁ ሀያ ሺህ ብር ገቢ አድርጓል። አገልቷል ዘበለ ደበበ አምስት ሺህ ብር፣ ሰሜን ሸዋ ሀገረ ስብከት በብፁዕነታቸው አገልግሎት

ስሞን እንደዚሁ አንድ ሚኒስትር ብስራት አበበ አንድ ሺህ ብር ሚኒስትር ነው። በሪሁን ደምና ምሩነ አስር ሺህ ብር የደብረ ምሕረት መዳኒ ዓለም የክርስቲያን አስተዳዳሪ ናቸው። በእውነት አሪያ ደሞ ይህን ስራ ሰርተዋል። የሚና ጤና ስትትን ያገግሎ ዘመኑ ትሪማርክለ አመስግኑልን ሶስት ሺህ ብር ገቢ አድርገዋል። እሲ ሲሊበኩትሉ አዝምቴ የሕንፃው እንግዲህ ኃላፊ ናቸው። አሰሪው አምስት ሺህ ብር ወይዘሮ ገነት አባይ እና ቤተሰቦቻቸው፣ አቶ ወንጌራድ አስር ሺህ ብር እነዚሁ አምስት ሺህ ብር የብርሃን ማለት ነው። የብርሃን አይዴ ቅዱስ ይላል ቲሮስ መንደሻ አምስት ሺህ ብር እንደዚሁ አቶ ይሁ ባየ አምስት ሺህ ብር ሁለት ሺህ ብር

አምሳ ሺህ ብር በነት አመስገ እሺ ኮማንደር አበበ ሙሉ ነበየለ ኮማንደር አበበ ሙሉ ነበየለ። በእውነት የኔም አገልግሎት ሕዝባዊ ብቻ ሳይሆን መንፈሳዊ ጉዳይ ላይ ነው። ኮማንደር ከዚህ ቀደም ሺህ ብር፣ ዛሬ ደግሞ አምሳ ሺህ ብር